አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቸርነት ባለቤት ቸሩ መድኃኒዓለም ፈጣሪያችን ቅዱስ ስሙ የተመሰገነ ይሁን። እንደሰነበታችሁ እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አደረሰን በቸርነቱ። እንኳን አደረሰን በቸርነቱ መቤታችን ወላዲት አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ቸሩ መድኃኔ ዓለም ማይለ ጾሙን በሰላም አስጀምሮ በሰላም ያስፈጽመን። ሰሙን ህማማትን እንደ ኃጢአታችን ሳይሆን እንደ ቸርነቱ አሳልፎ ከዚህ ሰዓት ከትንሣኤው ዋዜማ ያደረሰን ከቀዳም ሰውር ያደረሰን መድኃኔ ዓለም ቸሩ ቅዱስ ስሙ የተመሰገነ ይሁን። ቸሩ እግዚአብሔር እንግዲህ የዓመት ነገር እንዳይቀርብን ጥቂት እንኳን አደረሳችሁ መልእክት ለማስተላለፍ ነው። ነገ በትንሣኤው ስለማይመች ብዙ ጊዜ ያው መደበኛ ትምህርት ይኖራል፣ በርግጥ እግዚአብሔር ከፈቀደ ግን፣ ብዙ ጊዜ እንኳን አደረሳችሁ የምንለው በዕለተ ቀዳሚት ነው። ቤተክርስቲያን ባስቀመጠችው ስርዓት መሰረት እንግዲህ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት ግጫውን ይዘው በየሰፈሩ ይሄዳሉ። መጀመሪያ ግን ቤተክርስቲያን ሌሊት ስብሐት ሲደረስ ያድርሳል ያድራል። ስርዓተ ማሕሌቱ ግሩም ነው፣ እስከ ረፋ ድረስ ይቆያል። የመጨረሻው ቀለም ገብረ ሰላመ በመስቀሉ ትንሳኤሁ አግሀደ ነውና በመስቀሉ ሰላምን አደረገ ትንሳኤውንም ገለጠ ብለው በቅዱስ ያሬድ ጣዕመ ዜማ ቅዱሳን አባቶቻችን ከቅዱስ ጳውሎስ ብርሃነ ዓለም ጠቅሰው እንዲህ ያለውን ምስጋና ያመሰግናሉ እና እንኳን አደረሳችሁ። መልእክት ማስተላለፊ ኃይለ ቃላችን ሁል ጊዜ በየአመቱ አንድ ለቦታት ምስሷናት ሁለት ኃይለ ቃላት ነው የምንጠቀም ከዚያ ሁሉ ባህር ከሆነ አገልግሎታቸው ውስጥ አንደኛው ገብረ ሰላም በመስቀሉ ትንሣኤ ዋግ ሀደ ነው። በመስቀሉ ሰላምን አደረገ ትንሣኤውንም ገለጠ በቸርነቱ ከሁለተኛው ኃይለ ቃል ደግሞ እንግዲህ ዘተሰቅለ በኤፍራታ ወተቀብረ በጎልጎታ በኤፍራታ ማለትም በቀራኒው የተሰቀለም ኤፍራታ ቀራኔውን ለምን ኤፍራታ እንደሚላት እዚህ በፊት ተምረናል። ወተቀብረ በጎልጎታ በጎልጎታ የተቀበረ አስተራውን ለማርያ ወለማረታ ከቅዱሳት አነስት ሁሉ በመጽሐፍ ብዙ ስማ ከፍሎ የሚነገርላት እናታችን ቅድስት ማርያም መግደላዊት ናት። ግን ደግሞ ሊቆ እዚህ ላይ ማርያ ማረታን መርጧቸዋል። ለምን ቢባል እናታችን ቅድስት ማርያምን ተፍረት እና ማረታ ጌታችን ከመሰቀሉ በፊት በቤታቸው ተስተናግዶ ነበርና ሽቱ ስትቀባው ይሁዳ ሲቃወም ለምን ለምንት ይሴጥዎ ለዘንቱ እፍረት ለሰለስቱ ሜት ዲናር ይህንን እኮ ሽቶ ናርዱስ ሽቶም ቢሸጡት 300 ዲናር ባወጣ ነበርም የሀብዎሙ ለነዳያን አለ ለነዳያን ይሰጧቸው ዘንድ አለ ወዘን ተስ አኮ ዘይቢ አኮ ዚያ ጽህቅዎ ነዳያን ይላል ቅዱስ ዮሐንስ ወንጌላዊ በቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ እንዲኮ ያለ ለነዳያን አዝኖ አይደለም አላስ መሰራቂ ውእቱ ሌባ ስለሆነ ነው እንጂ ስለሚሰርቅ ነው። እና ሰላሳ ብር ከአስራቱ ስለቀረበት በኋላም ደግሞ ለሚሰርቀው ስለቀረበት ነው። በዚህም ምክንያት ያው ክፉ ሚስቱ አሁን ግብረ ሕማም ጧት እንግዲህ ቅዳሜውን ስናነብን ያረፈልን እና ግብረ ሕማሙ ላይ የሚስቱን ምክር የሰማ ይሁዳ የተረገመ ነው ይላል እና የሚስትን ምክር መስማት በጣም ጥሩ ነው፣ ግን መርምሮ ነው መስማት ምክንያቱም ዓለም ከተፈጠረ በኋላ የሚስቱን ያልሆነ ምክር የሰማ አባታችን አዳም በዓለም ላይ ጥፋት እንዲመጣ ምክንያት ሆነ። ይሁዳ ምን ሌባ ቢሆን ምን ክፉ ቢሆን አስቀድሞ ግን ጌታን የመሸጡን ነገር አሳልፎ የመስጠቱን ነገር ሀሳብ ያመጣችለት ሚስቱ ናት ይባላል። ምን አይነት ሴት እንደሆነች ያስገርመኛል። እና ያን ያደረገችበት ምክንያት ለገንዘብ አልነበረም። መጀመሪያ የእሷ ስሌት ሌላ ነው። ምክንያቱም በርባን ሽፍታው የሽፍታው የሽፍቶች አለቃ በርባን ትልቅ ወንድሟ ነው ይባላል። እና ወንድሟን ለማስፈታት ነው ወንድሟን ለማስፈታት ሂሳብ ሰሩ። በቃ እሱ በራሱ እንደሆነ የሆኑ ብሎ ጌታችንን ማለት ነው እንግዲህ እሱም ገንዘቡን ሊያገኝ፣ ሚስቱም ወንድሟን ልታገኝ ማለት ነው ሂሳባቸው። አይሁድ ጌታን እንሰቅላለን ብሎ ሊያገኙ፣ ይሁዳ ግን በልቡ ያው ጌታ መቼም አያዝላቸውም ብሎ አስበዋል። ዞሮ ዞሮ ዋናው ትልቁ ነገር በዚህ ዓለት ገንዘቡ ቢያሳስበው በነዳያን አሳበበ። ጌታ ግን ምናለው ነዳያንሰ? አለው በኩሉ ጊዜ ምስል የክሙ ነዳያን፣ ሁልጊዜ እናንተ ጋር ናቸው፣ እኔን ግን ሁልጊዜ አታገኙኝም። እሷንም ተዋት፣ አታድክሟት። ስማቀበቶ ለለተቀበሬ ይህን ስለ መቃብር ያደርገዋለች። እንግዲህ በአይሁድ ስርዓት መሰረት ሰው ሲሞት ሽቶ ይቀባልና እናታችን ቅድስት ማርያምን ተፈረት ደግሞ እንዳትቀባው በዚያ ጠባቂዎች የማያስደርሷት ነው እና ኋላም ደግሞ በሶስተኛው ቀን ሲሄዱ ደግሞ ፈጥኖ የሚነሳባቸው ነው እና አስቀድሞ ስለቀባቸው ክብሩ አይሄ ነው። ቅድስት ማረታም አገልገሏ ቅድስት ማርያምን ተፍረት ሽቱ መቀባቷ አድሟት ግስቷ አስደንቋቸዋል ና በኤፍራታ የተሰቀለ ማለትም በቀራኔው የተሰቀለ በጎልጎታ የተቀበረ ለማርያና ለማረታ ተገለጠላቸው ነው የሚል ሊቁና እግዚአብሔር አምላካችን የማርያና የማርታን በረከት ያሳደረብን የቅዱሳት አነስቶች እስትንሣኤው ሲመጣ ከሴቶች የበለጠ የሚጠቀስ የለምና፣ ገብረ ሰላም በመስቀሉ የሚለውን እንግዲህ ጥቂት እንደመልከት። ሁልጊዜ እንደምታውቁት ነገር ከስሩ ውሃ ከጥሩ ነውና፣ አጭር ለማድረግ እግዚአብሔር ቅድመ ዓለም በአንድነቱ በሶስትነቱ ይሰለስ ይቀደስ ነበረ። ክብሩ በባህሪው እንደቀረ አውቆ ይህንን ለመፍጠር አሰበ። ሰው የሆነ እንደሆነ አስቦ ይተወዋል። እግዚአብሔር ግን ያስበውን አይተወውምና ና አስቦም አልቀረ ፈጠረ። ሲፈጥርም ቀሪውን ስነ ፍጥረት በሙሉ ለሰው ተገዥ አድርጎ ከሰማይ በታች ከምድር በላይ ያለውን ሁሉ ለአዳም ለሔዋን ገዥነትን ሰጥቶ ንጉሥ አድርጎ ንጉሰ ምድር አድርጎ ፈጠራቸው። ኋላ አረዌ ምድር ሰይጣን በአረዌ ምድር ተሰውሮ መጥቶ አሳታቸው፣ ከገነት ወጡ። መቶ ዓመት አለቀሰ፣ አዘነ። አባታችን አዳም አልቦቱ ካልህ ሊና ዘነበለበ ካይላይ ለኃጢአቱ እንዲለው አዳም አባታችን እግዚአብሔር ያክል ጌታ ገነትን ያክል ቦታ በኃጢአት ያጣሁ እያለ ያለቅስ ነበረ። ኋላም ንስሐችንን የተቀበለልን መስሏቸው ዲያብሎስ በመካከሉ ሰባቸውን አቋርጦ አስቷቸው በእግረ ገነት አካባቢ ሰብሮ ጥሎት ሂዱ አባታችን አዳምን አባታችን አዳም ኤሎሄ ኤሎሄ ላማ ሰበቅታኔ አምላኪ አምላኪ ለምን ታደገኒ ብሎ አባታችን አዳም ጮኸ። ሰይጣን ወገቡን ሰብሮት ወድቆ ደሞ ፈሶ አናቱ ተቀጥቅጦ ያን ጊዜ ጌታችን ምኑን አህል ምን ያስጮኸል አለው። ጌታዬ ግፊ እንደሜን ተመልከትልኝና መልሰኞ ደርስቲ ያለው የለም። አንተ በድለሃል። በአንተ ደም በፍጡር ደም ዓለም የሚድን አይደለም። በኋላው ዘመን በሐሙስ ዕለት ወመን ፈቃ ለእለት እትወለድም ወለት ተወለትከ ወዲህ ክስተመድህብከ እትቤዘወከ በመስቀል የወሞቴ ብሎ ከአምስት ቀን ተኩል በኋላ ከልጅ ልጅ በጾታዋ ሴት ከምትሆን ከሴት የልጅ ልጅ ተወልጄ በመድረክ ድኬ ተሰቅዬ ሙቼ ተነስቼ አድንሃለሁ ብሎ ይህን ተስፋውን ሰጠው። ይህን ተስፋ ሰምቶ ለልጆቹ ነገራቸው። ልጆቹ ለልጆቻቸው ሲቆጥሩ ሱባኤ ሲቆጥሩ፣ ትንቢት ሲናገሩ፣ ምሳሌ ሲመስሉ ዘመነ ስጋዊ ደረሰ። ዝትነ ማርያም ተወለደች። በንጽህና በድንግልና አደገች። በእቱም ድንግልና ፈጣሪዋን ጣሪያችንን ጸንሳ በህቱም ድንግልና በተድላ መለኮት ለአምላክነት እንደሚገባ ወለደችው። በክብር በሞገስ እንደ ሰው ግን ስርዓት በተግሳጽ እየታዘዘ ልሕቀ ዘይት የዘዝ ለአዝማዲሁ ወለይት የእሙ ይላላል ለእናቱ በስጋ ዘመድ ለሆኑት ለመቤታችን ዘመዶች በሙሉ እየታዘዘ በየጥቂቱ አደገ፣ ተሰደደ፣ አደገ፣ ተጠመቀ፣ አስተማረ። በእጁ ተአምራት በቃሉ ትምህርት ብዙዎችን ወደ ሕይወት ሳበ። ከእነዚህ መካከል ግን እስከ መጨረሻው ጸንቶ የተገኙ መቶ ሀያ ቤተሰብ ብቻ ነው። ከባለበት እየዋሉ ካደረበት እያደሩ ይማሩ የነበሩ፣ ኋላ ትምህርት በምር ቢረዳለት፣ ዓለምን ለማዳን በቀራንዮ ተሰቀለ። ትንቢቱን ምሳሌውን ፈጸመ። አባቶቻችን ምን ይላሉ? ብዙ ስፍራዎች ብዙ መካናት እያሉ ስለምን በቀራንዮ ተሰቀለ? በጣም ብዙ ቅዱሳት መካናት ነበሩ። ለምን ቢሉ ትንቢቱ ምሳሌ ደርስ ይፈጽም ዘንድ ትንቢት ወገብረ መድኃኒተ በማእከለ ምድር ብሎ ቅዱስ ዳዊት በመዝሙር 67 ላይ 63 ወይ 67 ከሰዓትኩት እናንተ፣ አረሙኝ። እንግዲህ ጥቅስ ዘነጋለሁኝ። በምድር መካከል መድኃኒትን አደረገ እግዚአብሔር። ከዓለም አስቀድሞ ልበ አምላክ የተባለ ቅዱስ ዳዊት ልበ አምላክ መባሉ አምላክ ለሰው ልጅ የሚሰጠውን ምስጢር በአምላክ ልብ ያለውን ማወቁ ነውና፣ ዓለም ሳይፈጠርስ እግዚአብሔር ንጉሥ ነው አለ ቅዱስ ዳዊት። ይህንን ማናወቀው እና እግዚአብሔር የገለጠለት ቅዱስ ዳዊት እንዲህ ብሎ ተናገረ። አያይዞ ወገብረ መድኃኒተ በማእከለ ምድር አለ ቅዱስ ዳዊት። መልአኩ ለፈያታዊ ዜማን እንደነገረው ፈያታዊ ዜማን ወደ ገነት እገባለሁ ሲል የተከላከለው መልአክ መልአኩ አንድ ነገር ብሎታል። የአምላክን መጸነስ፣ መወለድ፣ ማደግ፣ ህማም፣ ሞት፣ ትንሣኤ፣ እርገት፣ ዳግም ምጽአት በሙሉ ከፍጥረት ሁሉ ለይቶ የገለጠለት ቅዱስ ዳዊት ያልገባባትን ገነትን አንተ የምትገባባት ብሎታልና ቅዱስ ዳዊት በምድር መካከል መድኃኒትን አደርገ። የምድር መካከል ቀራንዮ ናትና፣ ይኸውም ምስጢር ነው እና እንዲህ ተብሎ ትንቢት ተናግሯል። ራሱም ጌታችን እይደሎ ለነቢይ መዊት በአፋዘን ለበኢየሩሳሌም ብሎ ተናግሯልና ነው። ምሳሌው አዳምን ያሳተ ርስ አረዌ ከዚያ ተቀብሮ ነበር ይባላል። ጌታችን የተሰቀለበት ቀራኒው፣ አስገራሚ ነገር ነው እኮ። ቀራኒው ላይ ሁለት ነገር ተቀብሯል። አንደኛው አዳምን ያሳተ ርስ አረዌ ማለት፣ ርስ አረዌ ማለት የመጀመሪያው ዘንዶ ያ ሰይጣን አድሮበት አዳምን ያሳሳት ሰዓት፣ መቼም እንስሳ ነውና መሞቱ አይቀርም። ሲሞት እዚያው ነው የተቀበረው፣ እዚያው መካከለ ምድር ላይ ነው የተቀበረው እና ትንቢቱን ባወቃህ እናገራለ ምሳሌ ሆነም ባወቃስ መስራለ። ምስጢሩስ እንደምን ነው ቢሉ ይላሉ አባቶቻችን። ዋናው ምስጢር ጌታችን ያን ስፍራ የፈለገበት ምክንያት አጽማ አዳም እዚያ ተቀብሮ ነበረ። አዳም አባታችን ተስፋውን ሰምቶ ለልጆቹ ከነገራቸው በኋላ ነገረው ለልጁ ለሴት ሲያርፍ እንዲህ ብለዋል። አዳም አባታችን እስከ መላልኤል ልድህም እስከ አምስተኛ ትውልድ ድረስ ቆይተዋልና፣ ና ልጄ ሆይ አደራህን የጥፋቷ ስለሚመጣ የእኔን ሥጋ ወርቁን፣ ዕጣኑን፣ ከርቤውን አድርገህ ለብቻ በሳጥን አድርገህ ወደ መርከብ ይዘው እንድትገባ አደራ ብሎታል አባታችን ነው። ያን ይዞ፣ ከዚያም ከመርከብ ከጥፋቷ ከወጣ በኋላ መሥዋዕት ሲያሳርግበት፣ እግዚአብሔርን ሲለምንበት ቆየ። ኋላ ከነገደ ሴም፣ በአንዳንድ ትውፊት ከነገደ ካም ቅዱስ ካህን መልከ ጼዴቅ ተወለደ። አምስት ዓመቱ ሴም የእግዚአብሔር መልክ ቅዱስ ሚካኤል ሁነው ተያይዘው ሄዶ ደብረ አራራት የአባታችን አዳምን ክቡር ስጋና ወርቅጣን ከርቤውን ይዘው ማይከለ ምድር ቀራኔዮ ላይ ሲደርሱ ስርዓት ሰርቶለት መልክ እግዚር መልከዝ ኤዴ ግን ሶስቱን ነዋያ ተሰወረው። ከዚያ ቆፍሮ ማይከለ ምድር ላይ የአዳም አባታችን ስጋ ቀበረው። ከዚያ በኋላ መልከ ጼዴቅ እስካሁን ድረስ እዚያውን ያለ ይባላል፣ አይደል? ለስጋ አቡነ አዳም ሀበት ሀንጾ ምዕራፉ ዝንቱ ካህን ይነብር ለዙሉፎ ያለው ይህንን ነው። በቀራኒዮ እዚያው ተሰውሮ አዳም አባታችን ስጋ በተቀበረበት ካህኑ ቅዱስ መልከ ጼዴቅ ይኖራል። የጌታ ምሳሌ ነውና ጌታችን በመጣ ለዚያ ነው ጌታችን እዚያ በቀራኒዮ የተሰቀለ እና የማዳኑ ስራ ከረጅም ባጭር ከሙሉ በክፍል ነው ይመስላል። ጌታችን ስለተቀበለው ህማማት በምን አንደበታችን እናገራለን? በእመቤታችን ስለደረሰባት ጽኑ ሐዘን፣ ስለ ቅዱስ ዮሐንስ ለቅሶ፣ ስለ ሐዋርያት ሽብር፣ ስለ ቅዱሳት አንስት እንባ፣ ስለ መላእክት ሐዘን፣ በትናንትናው ዕለት በዕለተ አርብ በስቅለቱ ቀን ስለተደረገው ነገር ምን ቋንቋ ሊናገር ይችላል? ያንን እንዲያው ምናልባት ሲሆን ሲሆን አብረው የነበሩ ሐዋርያት ቢናገሩት ይቀላል ዓይናቸው ያየ። ያም ቢቀር ደግሞ በኋላ ዘመን እንደ አቡነ ተክለ ሃይማኖት ያሉ ሌሎችም ቅዱሳን ሂደው ተገልጾላቸው ሕማሙን ያዩ። ያም ቢቀር ደግሞ ምስጢር ያካተቱ ነገረ ሕማሙ የሚረዳቸው አባቶቻችን ሊቃውንት የተረኩት እንጂ እንደኔ ባለ ሰው አፍ እየተህማም የመቤታችን የቅዱሳን ሐዋርያት ሐዘን የመላእክት ሐዘን ሊነገር አይቻልም። ብቻ ያህን ሁሉ ግፍ አስራ ሶስቱን ሕማማት ተቀብሎ ተሰቀለ፣ ተቀበረ። እንግዲህ ዛሬ ቀዳም ስዑር የተባለችበት ምክንያት እንደሚታወቀው ዛሬ ጦመን ነው የምንውለው። እግዚአብሔር እንደፈቀደ እንደረዳን መጠን ነገ ትንሣኤ ሆነውና ለዛ ነው ገብረ ሰላም በመስቀሉ በደመ መስቀሉ ይለዋል ቅዱስ ጳውሎስ። አንድም በቅዱስ መስቀሉ አንድም በከበረ መስቀሉ ላይ ባፈሰሰው ደግሞ እርቅን አደረገ ነው። ዛሬ በቃ ዛሬ እርቅ ነው፣ ለዚያ ግጫ የሚሰጥበት ምክንያት ታሪኩ አባታችን ኖህ እንደምታውቁት ከጥፋት ውሃ መጉደሉን ያይ ዘንድ ቁራ ልኮት በዚያው ቀርቶበታል። ርግብን ላካት አንድ ጊዜ ዝም ብላ መጣች። በሁለተኛው ላካት ቆጽለ ዘይት ይዛ መጣች አይደል። ነትገ ማይአይ ሀጽ ማይአይ አለች። ጥፋት ውሃ ጎደላ አለችው። በሦስተኛ ላካት በዚያው ቀረች። ከዚያ በኋላ አባታችን ኖህ በደስታ ወጡ። ለእግዚአብሔር መስዋዕት ይሰውቷል እና የዚያ አብነት ነው እና እመቤታችን እግዝእትነ ማርያም ነትገማ ኃጢአት ሐጸማይ ኃጢአት ብላ በህቱም ድንግልና ጸንሳ በህቱም ድንግልና ወልዳ ለእኛ ድህነትን አመጣለችና በእመቤታችን ያሰብን ግጫውን ለምለም ሳሩን አባቶቻችን ካህናት እዚህ ስብሐተ ማህሌቱ ካለቀ በኋላ ወይም ሊያልቅ ሲል ግብረ ሰላም በመስቀሉ ሲባል ለህዝቡ፣ ለካህናቱ ያደላሉ ሊቃውንቱ። ከዚያ ደግሞ ከብዬ ቤታቸው ታሞ ለተኙ ለወደቁ መምጣት ለማይቻላቸው በንጽህና ጉድለትን በምንም እየዞሩ ያድላሉ። ደስታውም መስጠት ነው። ገብረ ሰላመ በመስቀሉ በደመ መስቀሉ ትንሣኤ ዋጋደ እያሉ አባቶቻችን ይህንን ያደርጋሉ እና ከረጅም ባጭር ከሙሉ በክፍል የዕለቱ ነገር ይህንን ይመስላል። ዛሬ ከቅዱሳን በዓላት ውስጥ እናታችን ቅድስት አወድራ ከሰባርዴት ወገን የተቆጠረ የቅዱስ ስሞን ዘለምጽ አመታዊ በዓል ይታሰባል ነው ያን ዘጋዛ በኪሞዞ እስክንድሪያ ታውድራ መኮንን አለ። ከእነዚህ ሁሉ ጋር ግን ዛሬ የማይመች ቀን ሆነ እንጂ ከፍ ያለ ጉባኤ መታሰቢያ የሚዘጋጅለት ሌላ ትልቅ በዓል ነበረ። እንግዲህ ደተና አስር ዓመት ሞላቸው አለል ወንድሞቻችን በሊቢያ ከታረዱ አይ ሰው ነገር እነሱም ተረሱ ይወላቸው አሄት የዛን ጊዜ አስታውሳለሁ። የዛሬ ሰባት ዓመት የነበረ ጫጫታ፣ የነበረ ሰላማዊ ሰልፍ ጥቁር ለብሶ ሰው ፌስቡክ በሙሉና ና አይ አንዴ ጽሁፍ አለች ስፈልግ ያገኛት ወይ ለጥፋት አለው እዚህ ገጽ ላይ እስኪ አይ ይሄ ወረተኛ ወረተኛ ሀዘን እንደ ሰው በጣም አጥብቆ ሲያዝን ሳየው አይ አይ አሁን ስትረሳው ወር ላይ ወስድብህ አይ ማስመሰል ሀዘን ምን ያደርጋል ወገኖቻችን

በጎነት ጽድቅ የነበራቸው የደብረ መድኃኒት አብይ ጊዜ ብሎያት ትርጓሚ ምስክር መምህር ነበሩ። ልክ ዛሬ 16ኛ ዓመታቸው ካረፉ ሚያዝያ ዘጠኝ አጋጣሚ 2001 ዓመተ ምህረት ስቅለት ላይ ነበረ መሰለኝ፣ እለቱና እስታውሳለሁኝ ቤተ እግዚአብሔር ሲቀበሩና በእውነቱ እንዴት ያሉ ደግሰው ሰው ምናልባት ሊቃውንትን ስንዘክር አንስቻቸዋለሁ አንድ አይና ነበሩ። ድንግል ሆኖ ሳለ ድንግልናቸው እንዳይታወቅ አድርገው ብዙ ነገር ታግሰው የኖሩ ደገኛ ሰው ነበሩና ና እግዚአብሔር የሳቸውን ነው ሲያሳርፍልን። ለሁሉም ዛሬ በሊቢያ የተሰዉ የተገደሉ አይሳይስ የሚባል የአረመኔ ቡድን አሸባሪ ቡድን እነሱን በእርግጥ እነሱ ብቻ አደሉም ሰማዕታት። መቼ ሰማዕትነት በኢትዮጵያ አሁንም እኮ ብርቅ አይደለም፣ በየስፍራው ኦርቶዶክሳያን በየተገኙበት ስለሚገደሉ። ግን ደግሞ የነዚህ ለየት ያለው ምንድን ነው በሁለት ምስክር አንደኛ አባቶቻችን ሰማዕትነት ብዙ አይነት ነው፣ ግን ላፈጻጸሙ በሁለት ወገን ይመደባል። አንደኛ ሙሉ ሰማዕትነት ይሉታል። ሙሉ ሰማዕትነት ማለት እኔ ክርስቲያን ነኝ አልክድም፣ የፈለግከውን አድርገኝ ብሎ የሚገደል ይሄ ሙሉ ሰማዕትነት ነው። ከፊል ወይም ግማሽ ሰማዕትነት የምንለው ደግሞ ያ ሰው አምኖ አልመሰከረም፣ ግን ገዳዩ የሚገለው ክርስቲያን ስለሆነ ነው። ይሄም የተገደለው ስለ ክርስትናው ስለሆነ ሰማዕትነት ነው ይቆጠሩለታል። ግን ዋናው ሰማዕትነት የምንለው ስለ ሃይማኖቱ መስክሮ እና እነዚህ ወንድሞቻችን እነሱ ከመመስከራቸው በላይ የመስቀሉ ሰዎች ብለው ክርስትናህን ክድም ስላሉ በአደባባይ ሰው ሁሉ እያያቸው ዓለም ያያቸውና ለዓለም የሚበቃ ምስክርነት የተሰጠላቸው ወንድሞቻችን ይኸው ተረሱ ተረሱ፣ ይኸው ተረሱ ተረሱ። አስር ዓመት ሆነ መታሰቢያ ይደረግላቸው ምን አይል ምን አይል እና እንዲያው በእውነቱ ሞታችን እኮ እሱ ነው ወገኖች። በነገራችን ላይ እንደ ሀገር ጀግኖቻችንን ማክበር ሲያቅተን፣ እንደ ቤተ ክርስቲያን ቅዱሳንን ማክበር ሲያቅተን እኮ በሞታችን እኮ እሱ ነው እና ወንድሞቻችን ሰማዕታትን በረከት ያሳድርብን። መቼስ ወንድሞቻችን የምንላቸው በስጋ ነው፣ በጸጋስ እኛ ወንድም ለመባል የምንገባ አይደለንም። ለሁሉም እግዚአብሔር አምላካችን ለእነሱም በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በጣይም ላይ ጣይም ሰጥቶ ከቅዱስ ጊዮርጊስ ጥላ ስር እንዲያኖራቸው እንመኛለን። ዘለያለን ሁልጊዜ እንደምላችሁ ያው አመት እስከ አመት እንግዲህ ላለፉት ድፍን አስር አመታት በማህበራችን በየቀኑ መታሰቢያቸውን እናደርጋለን። በየቀኑ ነው፣ አመት ቆጥረን አይደለም። ስለማንናገር እንዳይመስላችሁ፣ አመት ቆጥረን አይደለም። በየቀኑ ነው፣ በየቀኑ ነው። ስማቸውን ሳንጠራ የዋልንበት ጊዜ የለም። እንደ ዘገረ ቅዱሳን እንግዲህ አስር ዓመት እንግዲህ ወደፊትም እግዚአብሔር እንዳጸናን እንቀጥላለን። እንግዲህ እግዚአብሔር አምላካችን በራናትን ሳይሆን የገለጽልን የመቤታችን ጣይሟን ፍቅሯን ያሳድርብን። የከበደ ሐዘኗን አስቦ ከሐዘን የሐዋርያትን ለቅሶ አስቦ በግድ ከሚሆን ለቅሶ በግድ ከሚመጣ እንባ መድኀኒዐለም ይሰውረን። የፍቅር እርሱን ህማሙን አስበን ፍቅሩን አስበን አጢአታችን አስበን የምናነባበትን እንባ ይስጠን። በመከራ በግድ የሚመጣውን እንባ ግን መድኃኒ ያለም ያርቅልን። ብርሃነትን ሳይሆን ይገለጥልን፣ በኃይለ መስቀሉ ሞገስ መስቀሉ ይጠብቀን። እንግዲህ በሌሎች ትምህርቶች እንገናኛለን። ምናልባት በዚያኛው ቅርብ ጊዜ በከፈትኩት ቻናል ውስጥ ዝክረ ቅዱሳን ኦፊሻል በሚለው ላይ ያላችሁ ወንድምህቶቻችን ያው ጥያቄዎቻችሁን ተመልክተን መልስ ጀምረናል። ያው ሰሙነ ህማማት ስለሆነ ህሊናቸው ለሌላ መሰረቅ ስለሌለበት ነው እንጂ ተዘጋጅተዋል። የተወሰኑ አንድ ግማሹ ያክል ሳይመለስ አይቀርም። ለሁሉም ከትንሣኤ በኋላ ባሉ ቀናት ለእያንዳንዶቻችሁ ጥያቄዎች መልስ መስጠት የምንጀምር ሆኑን በዚህ ብላ ሳስበው ወዳለሁኝ። የእግዚአብሔር የአምላካችን ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። በዓሉን የሰላም የፍቅር አንድነት አድርግ እያድርግልን። ስብሃት ለእግዚአብሔር ልዑን ወለወላዲቱ ድንግሎ ለመስቀሉ ክብሮ ሳይል አሜን።